ምiንድ ምንድን ነው? ቆይ ምንድነው? ስራ ከሆነ በግ ወይ ጉድ ሳሪ ምንድነው? እች ልጅ አየሻት? የውጭ ሀገር ዜጋ ናትና በቃ እኔ እና አንቺ ወዲህ መዳም ሲቪ ያስገባል። ምንም አልተሳካልንማ። ለምን የእሷን ገጽ እዚህ ላይ ያለው ለምን እኛም አንሰራም? እ የውጭ ዜጋ ናት እኮ እና አሁን እዚህ ሀገር አልተለመደም። ሰው ብዙም አያውቅም። እና ገና ስለ እሷ እየታየ ነው። ለምን ይሄንን ቤት በክር ምን አንስተ ነው ለምን በቃ ይህን ስራ ላይ ለምን እንትን አንልም አንሰራም? ኧረ እኔ እንደዚህ አይነት ነገር አላውቅም። ነው አልፈልግም። አረ ተይ፣ ያዋጣናል። እስኪ ሰምቻለሁ። ሁሉንም ነገር ሰምቻለሁ። አታመልጡኝም። ሰምቻለሁ። ሥራም አንቺው እንደፈለግሽ እንዳየሽው። እ ምን አላችሁ ነበር ያሁን አ ምንም አላልም። ምን ሆነ ነው? ዛውኝ። ሰምቻለሁ። ሁሉንም ነገር እንደዚህ አይነት ቃል አይደለም። ሁሉንም ነገር ሰምቻለሁ። ምንድነው የሰማኸው? ይሄንን ቤት ሰርቄን ሌላ ቦታ ነው ወሰዳለን እያላችሁ አልነበራችሁም? በጆሮ ሰምቻለሁ ሁሉንም ነገር። እነግርሃለሁ፣ ለማንም እንዳትናገርሽ እሺ? አልናገርም። ምክንያቱም ከተናገርኩ ፖሊሶቹ ምናምን ይይዙናል፣ ስራችን ሜዳ ላይ ነው የሚቀረው። ምንድነው ሰው ሞት እንዴ? አይደለም የምንሰራው ነገር ከህግ ጋር የተያያዘ ነው እኛም ወንጀል ውስጥ ፖለቲካ ነገር አይደለም ይሄንን ቤት አንስተ ነው በክሬን አንስተ ነው ሄደን እንሸጠዋለን ነው እያልኩ ያለሁት ይሄን ቤት አዎ ይቃውስ የውስጣል ችግር የለውም አንተ ማትናገር ከሆነ ክሬን እኮ ነው ያልኩ በክሬን ነው አንስተ ነው ከሚጠነት ጋር አንተ ፋራ ነህ እንዴ ይሄ እኮ ዝም ብሎ የሚሄድ አይደለም ወይ ካርታው ሊሆን ይችላል ወይ ደግሞ ይሄን ዕቃውን እንዳለ ነው ኩማር ወይኔ በቃ እኔ እናንተ ምንም ልንስማማ አልቻልንም በቃ ምንም አትናገር በቃ ተነስና ሂድ ለሌላ ሰው አትናገር በቃ ምንም አልገባህም አንተ ምንም አትናገር አሁን እንደዚህ አይነት ቤት ውስጥ እየኖርክ ይሄን እንኳን አስበህ መስራት ያቅተሃል እንዴ መለወጥ አትፈልገም ከዚህ በላይ እንዴት ልንገርህ ምንም እኮ ሊገባህ አልቻለም ሰው ደግሞ ይገዛል ቤቱ እሱ ይገዛል አንተ ብቻ እሺ በለኝና ሳታወራ ከኔ ጋ መስራት ትሞክራለህ ስንት አገኛለሁ ታገኛለህ። በቃ እዚህ ቤት ውስጥ ከምትኖረው በላይ ታገኛለህ። መቼ ነው የምትሸጡት? በቃ ሰሞኑ። ቆይ እኔ የምልሽ ለክሬን ደግሞ ስንት ትቀበላላችሁ? በቃ ሂድ እስቲ። ምንም አንተ አልተስማማ ነው፣ ከሱ ጋር ማወራው

ይሻከማለሁ ሲልሽ አልሰማማልሽ። አሀ መቶ ሺህ ብሩ ላንተ ሊከፈል መቶ ካልሆነማ፣ እስኪ ምንድን ነው? እኔ ታገትኩ ቤተሰብ ጋር ሊደውል እና ማን ጋር ሊደውል? እሺ ምን አልከው?

አንተ ማቁ እኔን ምን ልታደርጉኝ ነው የተመካከራቸው? በቲቪ አይቻለሁ ስትመካከሩ አይቻለሁ። ነገረኝ አንተ ከኔ ጋር አልበላ። ባለፈው ድንች አልበላም ከኔ ቤት በልቻለሁ። አልበላም እና ምንድን ነው አንተ። አንድ ነገር ልንገርህ፣ እንዲህ አለች። ታልቅስ አንተ ንገረኝ። እውነት ተው። እንዲህ አለችኝ፣ ይሄንን ቤት በክሬን ሰርቄን ሌላ ቦታ ሄደን እንሸቅላለን አለች።

ሰው አይታመንም እኮ። ፈጣሪ ነው የማምለክ ሰው ነው። ሰው እንዴት? እኔውም ፈጣሪ መስላለች። ሰው እንዲሁም በድንጋይ እንዳለል ምንድ ነው? እኔ እንደ ፈጣሪ አልናገርም። እኔ አንተን አላምን ማለት ምንድ ነው እኮ? ልንገርህ፣ አታወራም። ምን እንዳሰብኩት አውቃለሁ። ተንኮሱ ምንድ ነው? ተርፈሻል፣ ተርፈሻል ምን ሆነህ ነው? ምቼ ምታል አልችኝም። እሺ ይሁን፣ ችግር የለውም። ላውራ ካሁን ምን እንደሆነ ታውቃለህ? ይሄን ቤት ማለት ነው ይዘህ ነው እንድንሄድ ፈጣን እግር አለው። በክሬን አራ፣ በክሬን በትልቁ መኪና ይዘህ ነው ሄደን እንድንሸጠው ነበር። ያ በቃ ለሚጣና ነግሬ ልምጣ። ቤቷ ታው ለሷ ነው። ታዲያ ለማን ነው ታዲያ

እሺ በቃ እሺ፣ ይሄኛው ቤት እንዳለ እቃዎቹንም ለቆራሊ ወሸተን ቤቱንም ካርታውንም በቃ ለራሳችን እናደርጋለን። እንዳለው ይሷን አታ የሆነ ጊዜ በሽሮ እንጀራ ስለሰጠች ታሳዝነኛ አለች። ሁነት ለምን መሰለሽ አንድ ቀን ርቦኝ ከስራ ስገባ ቤቴን ዘግቼ ቁጭ ስል ነው መታ አንኳ አኳጭ ተንጎሶ አለች። ወጣው እጅን ታጠብ ስትልን ታጠብኩና ምሳ ብላ አለች። የበላው ደ ደግሞ

እኔ ምን አልኩ እኔ? አላወራም። እውነት መቀቀርጣሽ ስራውን ነገር እውነት ቤቱ ተሽጦ ተሽጦ ዘን ልብሰን አጥቤ አጥቤ እ ስንት ምሳሌ ምንድን ነው የምናርገው? ስንት ይገዛል? እስኪ እንትን እናርገው። በቃ ሀሳብ መጣልኝ። እሱ ስለአመጣኝ ኮሚሽን ጠይቀኛል። እሱ ነው ያመጣኝ፣ ኮሚሽን ስለምጠይቀኝ ለእሱ አትንገረው። ለምን እሱን አንገለው? አዎ፣ ለምን መሰለሽ፣ እኔ በአንዴ ነው የምገለው እሱን ጥራው። እሺ፣ እንግደለው። እዚህ አይደለም እዚህ፣ ከሞቴ ደግሞ ግቢውስ እንትን እናድርገው። እኔ ሽንት ቤት ልከተለውና ሽንት ቤት ገባ አይደል፣ ከዛም ይሄን አይደለም። ውሃ ከለመነኝ፣ መጥቶ እንዴት እለምነኛለሁ? አይሆንም። ምግብ ልስራና ወጥ ላይ መርዝ ጨምር። ከሱ ጋር ነግራለሁ፣ ለሚጣናት ነግራታለሁ። ያኛውን አትነግር ከሆነ እኔም ይሄኛውን ነግር። በቃ አልነግርም፣ ግን እጭት ነው። ምንድን ነው እጭት? እንትን ይሄ መደበቁ። አትነግርም፣ እኔም አልነግርም። አንተ ያኛውን ከነገርክ፣ አንተም ልጁን እንደገደልክ እናገራለሁ።

እጄን ደም በደም ልታረጉ አይሆንም። ቀርታ እዚህ ነኝ። እንደ አይ እንግዲህ እንደገና ብቻ ይመስለው በቃ ምንም አይረቡም እነዚህ ልጆች፣ እነዚህ ምንም አንድ አይነት ናቸው። እንደው ባልናገር ነበረ። ሳሪ አንተ፣ ብስ አቤት፣ በርን ሰዓት። ምንድን ነው ምስጥር ምስጥር አምጣየ። ምስጥር ምስጥር ነው፣ ምስጥር ነው። ምንድን ነው? ምን መሰለህ እዚህ የገባችው እንትን ያው እንትን ነው። እዚህ የገባችው እሷ። ተው በቃ፣ አንተ ደግሞ አስቀምጥ። እኔን ሌባ መሰልኩ። እንደ እንትን ነው። ምንድን ነው የገባችው? ሴትዮዋ እዛ ጋር ጠራች። ምን ሆኜ ነው አሁን? ከእኔ ጋር አልነበርክም? አንተን አባረረን

ይሄን ቤት ነው። እንዴት እንደሚጫር ራሱ አላውቀውም። ጭነን ነው የምንሸጠው ስላለች አንተ ዝም በል። ፈሪያቱን እኔም ሰምቻለሁ። ፈና አልችኝ አልነገርኩም። ማንደር አዎ፣ ግን ምን አሰብኩ። ከሷ ጋር ምን እንዳወራሁ ልንገር። ብሴም በመርዝ ገላለ አልኩ ተትፍራ ሞት ነው ሞት ነው አልሞት ምን ከዚህ ሞት አይሻልም። ቆይ ልንገር አንተን በመርዝ ገትዬ ከእሱ ጋር የሚካፈለውን ነገር ለአንተ ምርጥ መቃብር ብሰራለ፣ አይሻለም? አልፈልግም፣ እንደዚህ ልኖራለሁ። እውነት? እሺ በል እሺ በል አለ አልኩም። መሞት አልፈልግም፣ ምርጥ መቃብር እሰራለሁ አለ። እዚህ ውስጥ ልኖራለሁ። እውነት? በቃ እንዲህ ከሆነ ይቅር። ነገ ነው እንግዲህ ቤቱን የምንነቅለው። እሺ በቃ። ጥሩ ሐሳብ። ዛባ አረጋችሁ እንደ ቤቱ ዛባ አረጋችሁ እንደ ሽንኩርት አይደለም እኮ ዝም ብለህ አይደለም፣ ዝም ብሎ የሚነቀል ቤት ዝም ብለህ፣ ስንት ድንጋይ ስንት አሸዋ ስንት ሲሚንቶ ወቶበት እኮ ነው እየሰራችሁ። እንዴት እንደው ላላቀውም እንግዲህ

ይሄ ነገር አለ አልተመቸኝም፣ ግን ለማንኛውም አቤት፣ በሰላም ናግባ። ምንድን ነው? ወይ እረሳሁ። ተይ በቃ። ምንድን ነው የረሳኸው? ምንድን ነው? ንገረኝ። የሆነ ከባድ ነገር ልንገርሽ መጣሁ ግን ምንድን ነው እና ንገረኝ እንጂ። ምንድን ነው አንተ ያዝ ያዝ የምታደርገው? ስቸግርህ ይኸው፣ ከአንቺ እየተቤደድኩህ አይደል? አዎ። እ ምንድነው ምን ሆነሀል ዛሬ? ልንገርሽ። ንገረኝ። ብገኑኝስ ማን ነው የሚገል? ምን እያወራ ነው ልጁ? ምን ሆነ ነው? ማን ነው የሚገል? በቃ ተይው። ምንድን ነው የምትነግረኝ? ማን ነው የሚገል? ይኸውልሽ እንግዲህ እሺ